ሚስቴን ገድያት ከታሰርኩ ድፍን 15 ዓመት ሞላኝ። ጊዜው ይሮጣል እንደ ቀልድ። ጥቁር ጸጉሬ ጉም እየመሰለ ጉልበቴ እየደከመ አይኔ ማየት እየከበደው ወደ ማርጀቱ እየሄድኩ እንዳለሁ ይሰማኛል። አዲስ ዘመንን ለመቀበል አሮጌውን ማንነቴን ይንን ተሸከምኩት። የመጨረሻው ጳጉሜ እየጨለመች ነው ቀሉ የሚከብድ ነገር ቢኖረውም እዚህ ዓመት ምሕረት ከሚደረግላችሁ እስረኞች መሀል መሆኑ የሚያረጋግጥ የስም ዝርዝር እስኪለጠፍ እንደ ሁሉም እስረኛ አቆብቁቢ እየጠበኩ ይቅርታ፣ ወንድም ማረፊያዊቱ ጋር ነው። ድንገት እንደኔ ያለ ጎልማሳ አጠገቤ መጥቶ ቆመ። ይሄው እዚህ ጋር መሆን ትችላለን? አዲስ ገቢ ነው መሰል? አዎ፣ ዛሬ እኔ የተፈረደብኝ። አንተ እዚህ ቆየህ? ቢጫ ፔስት አሉ ኖሮሮ ደረጃዋ ላይ ከጎኔ ቁጭ እያለ አዎ፣ ቆየሁ ዛሬ 15ኛ ዓመቴ። ምን ይህንን ሁሉ ጊዜ እዚህ እንዴት? ማለት ሚስቴ እንገድያት የገዛ ባለቤቴን በጥይት ጭንቅላቷን ብትኛት እጄን ለመንግስት ሰጠው። በስመ አብ ወልድ ምን ነው ወንድሜ፣ ማለት እንዴት ምን አድርጋ ነው? ደንግጦ ድንብርብሩ እየወጣ መለሰልኝ ማቅጣቤ ነዋ። ታውቃለህ ወይን ዬ፣ ናፈቅራት አለሁ እሷን ብዬ እኩል ይሆኛለሁ ዘበኛ ሆኛለሁ፣ ከሆቴል ምግብ ለምኛለሁ፣ እንጨት ፈልጫለሁ። እሷ ግን እኔም በገንዘብ ለወጠችኝ። በገዛል ገሌ ያቺ ቀንት ዝብለኝ ለዴቲን ከምራቄ ጋር ውጭ እጨጣልኩ። ይቅርታ ግን እንዴት ማለቴ በምን ምክንያት? ምክንያቱም ባውቅማ በመነድዴ ብቻ። ግን ሌሊቱን ስጠብቅ አድሬ ከላሽን አንግቤ ቤቴ ስደርስ የሆነ ሰው መኪናው በሬ ላይ አቁሞ ሚስቴን ሲተኛት አየሁ። ወጣትነትም ስለነበር እሷን ገድያት ሰውየውን ሳላይ አመለጠኝ። ግን ሰውየውን ብታገኘው ተገለው ነበር እንክት አሁንም ሲወጣ እሱን ፍለጋ ነው የሚሄደው። እሱን ሳልገል አልረጋጋም። ያችን ውብ ምሽቴን፣ እድሜን፣ ሳቄን፣ ትዳሬን ቀምቶኝ ወትሮ ሊለቀው ነው። ጎልማሳው ንዴት የሚያንቀለቅለው አይኔን ላለማየት እየቀላወጠ፣ እጁ ሲንቀጠቀጥ፣ ሲጨነቅ እያየሁት። ወሬን መክታት ግን አልፈለግኩም። አስራ አምስት ዓመት ሙሉ ምስጢሬን ደብቄ ኖሬ ሳውራው ለመጀመሪያ ጊዜ ነው። ሰውየው ግን ከፍርሃት አልፎ እንባው ጠብ ጠብ እያለ በጉንጭ ወርድ ጀመረ። አንተ ደግሞ ምን ሆነ ነው? ያለፈ ታሪክ ነው እኮ፣ ወይስ የራስህ ነገር አይደለም? እኔማ የሚገባኝን ቅጣት አላገኘው። ከዚህ በላይ የሚገባኝ ሰው ነኝ። እዚህ የመጣሁት ሰክሬ ሳሽከረክር የአስራ አምስት ዓመት ህጻን በመኪና የገጨች ነው። ሀብታም ነኝ፣ ንብረቴ ግን ከትላንት ግፌ ከዛሬ ወንጀሌ አላዳነኝም። ብዙ ነፍስ በእጄ ጠፍቷል ማለት በመደንገጥ ዙሬ ደሜ የመሰለ አይኑን ነው እያየው ጠየኩት። እንግዲያው ለትገል የምትፈልገው ሰው እዚሁ አጠገብ ነው። ያ ቤት ድረስ ገብቶ ሚስትህን የደፈረው እድሜህን የበላው ቤትህን ያፈረሰው አረመኔው ሰው እኔ ነኝ። ወይኑ መልካም ሰው ናት። አንዳች በደል የለባትም። የእኔ ድርጅት ውስጥ ወጥ ቤት ልትቀጠር ስትመጣ ሳያት ወደድኳት። እሷ ደግሞ ካንተ ውጭ ማንንም ማየት እንደማትፈልግ አስረግጣት ነግሬ ነበር። እኔ ግን ሀብቴን ተማመኜ አንተ በሌለህበት ቤቷ ድረስ መጥቼ ስፈታተናት ደረስክ። ያ ሰው እኔ ነኝ። እባክህ አሁን በቅቶኛል። በደሌ በስቱ የጨቅላ ህጻን ህይወት ቀጥፌ ዞሬ ስር መጥቻለሁና ቻሉና አሁን ባክህ እንቅ አድርግህ ገላግልኝ እባክህን። ሳላስበው እግሬ ስር መቶ እየተንከባለለ አምርሮ አለቀሰ። አይ ወንድሜ ተዋት ልፋተነስ ከመጣህበት ቅጽበት ጀምሮ ማንነትን ሳላውቅ የቀረው መሰለህ? አውቄሃለሁ እኔም ምን ያህል እንደ ተጸጸትክ ለመፈተን ነው ታሪኬን ያወራውህ። ልገል ብፈልግ ምስጢር እንደብቅህ ነበር። አንተ ግን እገልሃለው እያልኩ እየዛብ እየዛትኩብህ ያደረግከውን እውነቱን በመናገር ብቻ ይቅርብያለሁ። ከዚህ ወዲያ አንተም ብገል ምሽቴንና ዕድሜን አልመልስ። የሚመጣ ዘመኔ ላይም ሌላ ጠባስ አልጥልም። አንተ አላውክ እንጂ እኔ ይቅር ካልኩህ ቆየሁ። ሰው ወደፊት የሚራመደው የሚሻገረው አዲስ የሚሆነው ይቅር ሲል ብቻ ነው። እኔ ደግሞ ከዚህ ደም ዘመን መሻገር ፈልጋለሁ። ንሳይንም ተቀብያለሁ፣ ኃጢአቴን ተናዝዣለሁ። እንደውም ነገ እዚሁ ስረኛው ገብርኤል እቆርባለሁ። እሱ ካላ ላይ ደሞ ደሳለኝ ታመነ ድማሙ፣ ድንገት የከርቸሌ ስፒከር ሙሉ ስሜን ስትጠራው ጆሬ ገብቶ ብድግ አልኩኝ! በየዓመቱ በዚህ ሰዓት ይችን ድምጽ የሰማ ሁሉ በደስታ ሲያነባ ስሜቷን አውቃለሁ፣ ግን ደሞ ማመን ተስኖኛ፣ አይኔ ብቻ ፈጦ ሳለሁ እስረኛ ጓደኞቼ እየሮጡ መጥተው ሲያቅፉ ነበር ነገሩን ያረጋግጥኩት። መንግስት በምህረት ከሚለቃቸው ሰዎች ውስጥ እድሌ ቀንቶ ገብቻለሁ። እንኳን ደስ አለህ ወንድሜ፣ ይቅር በለኝ ጠላት ያልኩት ጎሎ ማሳበቱ ተጠምጠሞብኝ ሲያለቅስ ትኩስ ንባው በጆሬ ግንዴ ስሬ ሲንሸራተት ተሰመኝ። እባክህ በቃ አታልቅስ፣ ይቅር ብያለሁ፣ ለእግዚአብሔር እሰጥቻለሁ። ብቻ አንተ ነጻ ለመሆን እንሳገባ፣ አይዞህ፣ አዲስ እድሜ ተሰጥቶናል። ደግሞ አንድ ነገር ልንገርህ። ተቃቅፈን እንደተላቀቅን አንገቱን ሰብሮ እያወራ፣ እሺ፣ ምንድን ነው ንገረኝ። ሚስትህ አልሞተችም፣ ሚስትህን አልገድልካትም። ምን? እኔ አላምነም። ምን እያልክ ነው? በእውነት ሚሽት ንጩ ናት። አንተን ለማሳረፍ ሥራ ፈልጋ ስትመጣ እኔ በጥቅም አታልይ ልፈታተናት ቤቷ ድረስ የመጣሁት እኔ ነኝ። ስታገላት አየህ እንጂ ሚሽት ከኔ ያልተኛችም። የተኮስኮ ምሽጉጥ የመታው እኔን ነው። እንባውን እያፈሰሰ ጥይት የበሳው ትከሻውን ገልጦ እያሳየኝ እኔ አላምን የምባክቱ አቷሽ አሏቸውም። እሷ በድንጋጤ ከቦታው ስትሰወር እኔም ከአካባቢው ራሴን አራኩኝ። በዚህ መሃል ሚስቴን ገድያሉ ብለህ አንተ እጅ ስትሰጥ ቤተሰቦቿም ክሱን አጠንክረው ታስፈረዱብህ እንጂ አንተ ንጹህ ሰው ነህ፣ እመነኝ ወንድሜ። የጎልማሳ ሰው ልቅሶ ወደን ያልፎ ተንበርክኬ! ክስተቱ ዛሬውን ያህል እየጮኩ አለቀስኩ። ነጻነቴ ይሁን አለመግደሌ ይቅርታዊ ይሁን መበደል ባላውቅም ውስጥ የሚፈላው ወደባ ጉንጬን እሳት ሆኖ እየለበለበ ይወርዳል። ያ የደም ዘመን አልፏል፣ ሰቆቃው ተቋሽቷል። ቂም በቀልም ተሰርዟል። ከአስራ አምስት ዓመት ስስሬ በላይ ቂም በቀል ኃጢአት በደል ነፍሴን እድሜ ልኬን አስራት ነበር። ሁሉም አዲሱን ዘመን ሲሻገር በስጋዋ ሽብርቁ ብቻ ሳይሆን ነፍሱን ከሞት ሰንሰለት በንጽንሳ ነጻ አድርጎ መሆን አለበት። ይቅር ለእግዚአብሔር ተባብለን እንሻገር። በእግዚአብሔር ያስቀረኑ ቂም በእግዚአብሔር በረከቱን ይመለሳልና ሁሉን ትተን እንሻገር።